ዛሬ ደግሞ ሌላ ቤት መጥቼ ልሰራ ነው። የምሰራውን ስራ አሳያችኋለሁ። በነገራችን ላይ እኔ ምግብ ስሰራ ብቻ ለ የማሳየው ስራንም አሳያለሁኝ። አሁን በነገራችን በጣም ይበርዳል። ጃኬት ለብሻለሁ፣ ግን አወድቀዋለሁ እንዲመቸኝ። ከዛ ይህንን ቤት ፏ አድርገን እናስተካክለዋለን። ከዛ በረንዳ አለ፣ የሚተኮስ ነው። ከዛ በኋላ እዚጋ አሉ፣ እዚጋ ሽንት ቤት አለ እዚህ ጋር የሚተኮስ ልብስ አለ። እዚህ ሚኝታ ቤት ነው አላሳይም ሰው። እዚህ ጋር ደግሞ ኪችን አለ ማለት ነው። እዚህ ጋር መጀመሪያ እቃችንን አጠብ ጠብ አጠብ እናደርጋለን። ሰላም እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ እርስ መጥቻለሁ። የዛሬ ቪዲዮ በሌላ እርስ አድኩኝ። እርስ ምንድን ነው ስራ ማለት ነው። ለማንኛውም ዛሬ ቤት ላጠዳ ነው። ቤት አይደለሁም ያለሁት ሌላ ቦታ ነው። እና ዛሬ የሚሰራውን ደግሞ ስራ አሳያችኋለሁ። ፕሊዝ ፕሊዝ ፕሊዝ፣ እባካችሁ ቻናሌን ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ሲጀምሩት ላይክ አድርጉ። ላይክ ፕሊዝ ላይክ አድርጉኝ። እንዲሁም ደግሞ ሸር ማድረግ የምትችይው ሸር አድርጉልኝ። ላይክ ማድረግ ላይክ ምንም አይከፈርበትም። ላይክ አድርጉ። ሰብስክራይብ አድርጉ፣ ግን ማይ አይከፈልበትም። እኔ የስደተኛ እህታችሁ ላይ አበረታቱኝ። ሶ ዛሬ እንግዲህ የምሰራውን ስራ አሳያችኋለሁ ማለት ነው። በተቻለ መጠን ለመቀረጥ ሞክራለሁ። ስራ ስትሰሩና ቁጥራችሁ ቪዲዮ ስትሰሩ አንድ አይደለም። ስራ ስትሰሩ በነገራችን ላይ ቪዲዮ ስትቀርጡ አይመችም። ሶ በቻልኩት መጠን ዛሬ የምሰራውን ስራ ሰራስቀር ስጨርስም ስጀምርም አሳያችኋለሁ ማለት ነው። አሁን ወደ ስራ ልሄድ ነው። መጀመሪያ ቃጥባለሁ ማለት ነው። ወደ እቃ ማጠቢያው ሄድ እንግዲህ እዚህ ጋር ዕቃዬን አጥባለሁ። ይታያቸው ብዬ አስባለሁ። እዚህ ጋር ዕቃ አለኝ የሚታጠብ።

ከዛ ቀይ እዚህ ጋር ጥቤ ጫፈሻለሁኝ። እዚህ ጋር ደግሞ ቡና ፍራፍላ የሆነ የለም የነሱ ቡና ነው። እና ይጠፍጣል ትንሽ ግን ያው እንደነሻለሁ በእና እንደዚህ ያደርጋለሁ። ትንሽ የምፈልገውን ያህል በነገራችን ላይ እኔ ቤት ውስጥ ቡና ፍቼ ጀመጥቼ ነበር የራሴን ቡና ግን አልጠቀመኝም። ማለቴ ጨረስኩ። ትንሽ ነበር ያልበላሁት። እነዚህ እቃዎቼ ናቸው። ከዛ ቡናዬ እንደዚህ

ቆንጆ ነው። ምንጋችን የኢትዮጵያ ኢትዮጵያ ቡና አይላል ግን ስኳ ማጨመርኩበትም ለምን ስኳ ከጨመርኩበት አይቀፍጥም። አሁን ደግሞ ልብሳችንን እንተኩሳለን ማለት ነው። ልብሳችንን እዚህ ጋር እንተኩሳለን።

እንግዲህ ቤቴና ጥሪስ ቸጭ አገሻለሁ። ያው ቤት ሳጸዳ በነገራችን ላይ ብዙም ስርኬ እንዳይወርቅ እያልኩኝ እንትን አልልም። ማለቴ ስራ ስሰራ እንዳይወርቅ ስለምል ስርኬን እንትን አልልም። ብዙ ጊዜ እንትን ማለት አልፈልግም። ማለት ስርኬን እንዲሰበርብኝ ንወርቅ ስራ ማልፈልግ ስሰራ እያንዳንዱ ቦታ ስርኬ ለመቅረጥ አይመቸኝም። ሶ እዚጋ ዛሬ የተኮስኩት ልብስ ይሄንን ይመስላል። እንደዚህ ተኩሽ ያለሁኝ። ከዛም ቤቴን አጠዳሁኝ። አሁን ወደ ቤት ሊሄድ ነው። ከዛ ደግሞ እዚጋ ስንመጣ እዚጋ ደግሞ ቆሻሻ እየተወጣ ነው። ስወጣ እዚጋ ጠዋት ስመጣ እንደዚህ አልነበረም። አሳጅቻቸለሁ። ጠዋት ስመጣ እንደዚህ አልነበረም። እንደዚህ አጥድቻለሁኝ። ከዛ ደግሞ ኩሽና ራሱ የት አጥድቻለው ጨርሻለው። ምናምን ነገር እዚህ ጋር ትንሽ ይቀረኛል። ልክ ለወጣ ስል እንትን ብዬ ይወጣለው ማለት ነው። እናም የዛሬ ቪዲዮ ይሄን ይመስላል። በነገራችን ላይ ቪዲዮ ፕሊስ ላይክ እያደረጋችሁ ቪዲዮውን ጀምሩት። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁን በያላችሁበት ሰላማችሁ ይብዛልኝ ባይ